አመሰግናለሁ። ዛሬ እንግዲህ ከተባበሩት መንግስታት ከአየር ንብረት ለውጥ ጋር የሚመለከተው በተለይ ከኮፕ ባለቤቶች ጋር ነው የተወያየ ነው ዩኤንኤፍ ትሪፕል ሲ የተወያየ ነው። ውይይት ያው የኢትዮጵያ የኮፕ 32 አዘጋጅነትን በተመለከተ እንግዲህ በስምምነት ላይ በመደረሱ እንኳን ደስ አላችሁ መልእክት አስተላልፈው በቀጣይ ይሄንን ኮፕ 32 እንዴት በተሳካ ሁኔታ የአፍሪካ ድምፅን በመሆን እውነተኛ የአፍሪካ አገር ኮፕ እንዲሆንና ከዛም ባለፈ እንደ ዓለም ከዚህ ቀደም የነበሩ ኮፖች የዚህን የኮፕ ሰላሳን ጨምሮ የተደረሱ ስምምነቶችን ወደፊት የሚቀጥልበት ከዛም ከኛ በኋላም ለሚደረግ ኮፕ ጥሩ መነሻ መሆን የሚችል አክሽን አጀንዳ እንዲኖረው አጠቃላይ ዝግጅቱ ላይ ከሎጂስቲክም ከኮንቴንትም አኳያ ከይዘትም አኳያ ምን መሆን ሊኖርበት እንደሚችል ነው እንግዲህ ከእሳቸው በኩል ተነስቶ የነበረው አጠቃላይ ከኮፕ ዝግጅት አኳያ ያላቸውን ቡድን አስተዋውቀውናል በትብብር ከኛ ጋር የሚሰሩትን ከዛም ባሻገር እንግዲህ በእኛ በኩል ከሀገራችን መሪ ጀምሮ ለአየር ንብረት ለውጥ ጉዳይ ለአካባቢ ጉዳይ ያለን ኮሚትመንት ይሄንን ኮፕ 32ን በጣም ውጤታማ ለማድረግ የቅርብ ክትትል የሚደረግበት መሆኑንና ያን ቁርጠኝነት በእኛ በኩል አሳውቀናል። በዛም መሰረት በቀጣይ ስለምናደርጋቸው ነገሮች ተነጋግረን የተለያየ ነው ማለት ነው። እንግዲህ የመጀመሪያ ሚቲንግ ነው። ኮፕ 32ን እንድናዘጋጅ በአፍሪካ ቡድን ኢንዶርስ ተደርጎ ከዛም ወደ ዩኤንኤፍ ትሪፕልሲ ከሄደ በኋላ ና እነሱ ደግሞ ያን መቀበላቸውን በደብዳቤ ካሳወቁን በኋላ በቀጣይ ልክ በቀኑ መጨረሻ በሕጉ መሰረት ኮፕ 30 መጠናቀቂያው ቀን ላይ ነው። ይሄ አጀንዳ ፋይናል መዶሻ የሚመታበት ቀን። ያ ከመሆኑ በፊት የሚሰጠን የኮንፊርሜሽን ደብዳቤ አለ። ያንን ከሰጡን በኋላ ያደረግነው ስብሰባ የመጀመሪያ ስብሰባ ነው። ስለዚህ አጠቃላይ እንግዲህ እንኳን ደስ አላችሁ ማለትና ቅድም እንዳልኩት ምን እንደሚጠበቅብን ለመጀመሪያ ጊዜ የሰማንበት በመሆኑ በጣም ወሳኝ ስብሰባ ነው። በቀጣይ ልክ የዚሁ አይነት ሀይ ሌቭል ግንኙነቶችን እንቀጥላለን ማለት ነው። በቴክኒካል ሌቭልም የሚሰሩ ስራዎችን እንደዚሁ እንቀጥላለን። ግን በጣም ወሳኝ ስብሰባ ነበር የዛሬው ስብሰባ ማለት ነው። በጣም አመሰግናለሁ።